በአካባቢው የሚንቀሳቀሰው ታጣቂ ቡድን ለከፍተኛ እንግልትና ስቃይ እየዳረጋቸው መሆኑን በሰሜን ወሎ ዞን የግዳን ነዋሪዎች ተናገሩም። የአማራ ክልል ምክትል ርእሰ መሥተዳድር ዶክተር አብዱ ሑሴንን ጨምሮ ከፍተኛ የመከላከያና ና የመንግስት የስራ ኃላፊዎች ከወረዳው ነዋሪዎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። ተጨማሪውን ከደጀን አንባቸው እንከታተል። ከፍተኛ የመንግስት የስራ ኃላፊዎች በሰሜን ወሎ ዞን ግዳን ወረዳ ከልዩ ልዩ የማህበረሰብ ክፍሎች ጋር በሙጃ ከተማ ውይይት አካሂደዋል። ነዋሪዎቹም በታጠቁ ኃይሎች ዘረፋ፣ እንግልት፣ መታገትና ግድያ እየደረሰባቸው እንደሚገኝ በውይይቱ አንስተዋል። አምቡላንስ ተቃጥሏን፣ ተዘርፏን፣ ጤና ጣቢያ ወድሟን፣ በመቀጠል የተማረ ዜጋ አማራ ላይ እንዳይፈጠር ትምህርት ቤት ተዘግቷል። ትምህርት ቤቶች ፈራርሰዋል የፊቲሲዎች ፈራርሰዋን ተማግደዋን ተቆስቁሰዋል። ነጋዴው እንዴት ብሎ ሰርቶ ይንጣ? እየታገተ ነው ያለው። እኛም ዘመድ ልንጠይቅ ስንል አላገኘ የብልጽግና ተላላኪ ናቸው። በቃ ልንታገሰውነ እንግዲህ ወዲ አሁን ዛሬ እኔ አይተናገዱት ዜሮ አራት ዘመድ ያለኝ መቅበር አልችልም። መቀነት እየተፈታ ነው። ታገተ መቶ ሺህ ብር አንጡ ነው። የግዳን አርሶ አደር መሳሪያ አለው ነበረው። ክላሽ ነበረው፣ ስኪ ነበረው፣ ረዝም ምንሽር ነበረው። ወስደው ጨርሰውታል። ነገ እንዳ ሲል ለጥላት ያስረክበው የግሉ እኮ ነው የመንግስቱም አንድ በገቡበት ወድ የግሉ በአፍ ገዛ ሙሉ መሳሪያ ተወስዷል። ተገለው እንኳ ቀብራቸውንና ቀብራቸው ቤተሰባቸውን እንዳያይ መረጃ እንዳይገኝ ጭምር ሆኖ ተቀብረው ከተቀበሩ በኋላ እንዳይወራ ተደርጎ 310 ሺህ ብር አላንጡ ተብሎ 310 ሺህ ብር ነው ተቀበሉን። እዚህ በላይ ምን አለ? ከሞተ በኋላ ምንድን ነው ሬሳ ይበላል። ሰዎች አይደለም የኛ ናቸው ብለናል። ምን የኛ ናቸው? እነዚህ በአማራ ሕዝብ ስም እየማሉ ለሕዝቡ እንታገላለን የሚሉት እነዚህ የታጠቁ ኃይሎች የሕዝቡን ንብረትና ሀብት እያወደሙ ለማን እንደሚታገሉ ግራ እየገባቸው እንደሆነ ነዋሪዎች በምሬት ያነሳሉ። አርሶ አደር እንዳይዘራ መዳበሪያ መዝረፍ ለአማራ መቆም ነው? አምቡላንስ ማቃጠል፣ መዝረፍ ለአማራ መቆም ነው? አይደለም በግ ያልተነዳበት የለም። ይሄ ነው እንዲህ ምን አይነት ትግል ነው ይሄ ትግል? የዘጋ ወንድሙን ንብረት በማውደም ከዚህ አኳያ ይሄ ስርዓት ሊበጅለት ይገባል። እስካሁን የምንችለውን አድርገናል። መክረናል፣ ዘክረናል። ከዚህ በኋላ ግን ከዚህ የበለጠ ትዕግስት ሊኖሩ መንግስት አይገባም። ትናንትም ወንድሞቻችን እንላቸዋለን። አዋረዱን እኮ ወንድሞቻችን። አይደለም የአማራ ይሄ አይደለም፣ ይሄ አይደለም። አማራ ሰርቶ መብላት አገር መቀየር የማይሰሩትን ማሰራት የሚችል ነው እንጂ አማራ ህዝብ የአማራ ወጣት ከባዳ ጋር ተለጥፎ መሪ ማሳጣት ህዝብን ማደናበር የእናት መቀነት መፍታት እንዳትበላ እንዳይበላ ከልጁ መቀነስ አይደለም ይሄ ነው ትግል። ሰባት መቶ ሺህ ብር የተጠየቁ የሉም በዚያው 12 ንግስታ እና ተወስዶ ሰው የልጅ መቃብር ቆፍር አለዚያ ይሄን ብር አንጣ ተብሎ የሚወለድ ወላድ የለም። ኧረ ተው! ለአካባቢው ሰላም መስፈን የበኩላቸውን እየተወጡ ስለመሆኑም ነዋሪዎቹ ጠቅሰዋል። የአማራ ክልል ምክትል ርእሰ መስተዳደር ዶክተር አብዱ ሑሴን የጽንፈኛ ቡድኑን እኩይ ተግባር በማንሳት ሰላምን ለማስፈን ግን በህብረተሰብና በመንግስት መካከል ጥብቅ ትስስር መፈጠር አለበት ነው ያሉት። ሀቀኛ የሆነ የመንግስትና የህዝብ ንግግር መፈጠር መቻል አለበት። ይሄ ሀቀኛ የሆነ የህዝብና የመንግስት ሀቀኛ የሆነ የህዝብና የመንግስት ቅንጅት ሲፈጠር የማይላላ በየትኛውም ሁኔታ የማይሸፈር የህዝብ አደረጃጀት እና ያ የህዝብ አደረጃጀት የራሱ ሰላም፣ የራሱን ልማት በራሱ አደረጃጀት የሚመራ እንዲሆን ያደርጋል። ሁለተኛው ህዝብን የሚመሩ የሚገቡ አደረጃጀቶች አሉ። የሃይማኖት ተቋማት በቀሳውስቱ በሾዎቹ ሊወከል ይችላል። የሽምግልና አደረጃጀቶች እነዛ ሊሞቅብት እናንተ ጋር ያለው አቅም እናንተ ጋር ያለው ጉልበት እናንተ ጋር ያለው ትብብር ጥቅም ላይ ከዋለ ይሄ ጥላት አንድ ቀን ያለ መንግስት፣ በሆደ ሰፊነት ሁሉንም የሰላም አማራጮች ተጠቅሟል ያሉት ምክትል ርዕሰ መስተዳደሩ ከዚህ ውጭ ጠበቅ ያለ ህግ ማስከበር ስራ ይሰራልም ነው ያሉት። ተናጋሪዎቹ እንዳላችሁት ቆምጨጭ ብሎ ቆፍጠን ብሎ ህዝብ ካሁንን ህግ ማስከበር ነው የመጨረሻው የተባለው ነገር ህግ ማስከበር የሰጠ አካል ህግ እናስከበራለን። የሰላም አማራጮች አሁንም ዝግ አለመሆናቸውን ምክትል ርዕሰ መስተዳደሩ አንስተዋል። ሰላሙ እየተረጋገጠ ሲመጣም በህብረተሰቡ የሚነሱ የልማት ጥያቄዎች በቅደም ተከተል መልስ ያገኛሉ ብለዋል።